ቃሉ እንደዚህ ይላል፣ ተበዥቻለሁና፣ አትፍራ፣ በስምህ ጠርቻለሁ፣ አንተ የኔ ነህ ይልና በአራት ነጥብ ይዘጋል። ማንም ይሄንን አጥር አልፎ ሊነካኝ አይችልም። አንተ የኔ ነህ። ጠላት መጥቶ ሊበላ ስል የኔ ነው ይላል። ሰይጣን ዱላውን ይዞ መጥቶ ሊመታ ስል የኔ ነው እንዳትነካ፣ የኔ ናት እንዳትነካት ናቸው እንዳትነካቸው። አንተ የነነ አንተ የነነ በዋጋ ተገዝታችኋልና የራሳችሁ። ንገሩ ንገሩ፣ በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ስለዚህ የገዛችሁ እግዚአብሔር ነው። በዋጋ ተገዝታችኋል ሲባል በዶላር አይደለም፣ በፓውንድ ወይም በዲናር አይደለም በደም ነው የተገዛችሁት። ሰይጣን እጁን ሲያነሳ የሰማይ እጅ መጥቶ ጣልቃ ይገባል። ሰይጣን አፉን ሲከፍት የእግዚአብሔር አፍ እናንተን ሊረዳ ይከፈታል። ሰይጣን መጥቶ ሊያጠፋችሁ ስል እግዚአብሔር ይመጣና የኔ ነው፣ የኔ ነው፣ የኔ ናት ሎ የኔ ነው፣ አንተ የኔ ነህ ካሌ በኋላ እናንተ ጋር ይዘጋል። አይዘጋ ማለቅ ምን ጋር አራት ነጥብ አለ አንተ የኔ ነህ ባዩ ማን ነው? የእስራኤል አምላክ እኮ ድምፁ እንደዚህ ውሃ የሚፈስ የጠላትን ከተማ የሚያፈራርስ በከሳሾቻችን ፊት እንደ ተመሸገ ከተማ አርጎ የሚያኖረን ለአንዳንዶቹ ደግሞ የብረት ግንብ አርጎ የሚያቆም ማንም ምንም ሳይጨመር አንድ ሰውን ብቻ ከተማ አርጎ የሚያቆም እንደዚህ ይላል፣ አንተ የኔ ነህ